ገዳማውያንን መግደል የሚያስገኘው ትርፍ የለም። ብፁዕ አቡነ ሄኖክ ሊቀጳጳስ ሰኔ 16 2017 ዓ.ም ገዳማውያንን መግደል የሚያስገኘው ትርፍ የለም ሲሉ ብፁዕ አቡነ ሄኖክ ሊቀጳጳስ የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀጳጳስ ገለጹ። ብፁዕነታቸው ይህንን ያሉት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መነኮሳት ላይ በደረሰው የግፍ ግድያ አስመልክተው በፌስቡክ ገጻቸው ባሰፈሩት የሐዘን መግለጫ ነው። ድርጊቱ በቤተ ክርስቲያንና በክርስትና ላይ ያለውን የተሳሳተ አመለካከት ከማሳየቱን በላይ ራሳቸውን ከዓለም ለይተው በበዓታቸው ተወስነው ያሉ መነኮሳትን በግፍ መግደል ትርፍ የሌለውና ልብ የሚሰብር አሳዛኝ ድርጊት ነው ብለዋል። ሙሉ መልእክታቸውም እንደሚከተለው አነብላችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 33። በትናንትናው ዕለት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በታጣቂ ኃይሎች የደረሰው ግፍ የተሞላበት ግድያ ዓለም በክርስትናና በክርስቲያኖች ላይ ያለውን የተሳሳተ አመለካከት የሚያሳይ ነው በበዓታቸው ተወስነው ራሳቸውን ከዓለም ለይተው በጸሎትና በጾም የሚደክሙ ገዳማውያንን መግደል የሚያስገኘው ትርፍ የሌለ ከመሆኑም በላይ የፍትህን መዛባት የሚያሳይ አሳዛኝና ልብ የሚሰብር ነው። የሰማዕታቱ በረከት አይለየን። አባ ሄኖክ የደቡብና የምዕራብ አፍሪካ አገረ ስብከት ሊቀጳጳስ። ከዚሁ ጋር በተያያዘ በሌላ ዜና ብፁዕ አቡነ ቀለሚንጦስ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም መነኮሳት የተፈጸመውን ጥቃት አስመልክተው የተሰማቸውን አዘን ገልጸዋል። ብፁዕ አቡነ ቀለሜንጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀጳጳስ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸውን አስመልክተው የተሰማቸውን አዘን ገልጸዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ ምህረት በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማኅበረ ቅዱሳን ሚዲያ ባደረሰው መረጃ ገልጸዋል። ዓለም በቃኝ ብለው ለስጋቸው ሞተው ለሰማያዊ መንግስት ህያው ሆነው እየኖሩ ያሉ ሳይሞቱ የሞቱ ሞተው ያልሞቱ መነኮሳትን መግደል የሞራልና የህሊና ውድቀት፣ የኢትዮጵያውያን ታሪክ ባህልና ሃይማኖታዊ እሴት የማይመጥን አሳፋሪ ድርጊት ነው ሲሉም ኮንነውታል። እንዲህ አይነት አስነዋሪ ድርጊት የሚፈጽሙ አካላት ከህሊናቸውም ከፈጣሪያቸውም የተጣሉ ከሰብአዊ ፍጡርነት የጎደሉ ልቡሳነ ሥጋ አጋንንት በመሆናቸው ይህንን አስነዋሪ ድርጊት መላው ኢትዮጵያ ሊያወግዙትና ወንጀለኞችም በሕግ ሊጠየቁ ይገባል ሲሉ አሳስበዋል። ሰማዕትነትን ለተቀበሉ መናንያን የቅዱስ እስጢፋኖስን የቅዱስ ጴጥሮስንና የቅዱስ ጳውሎስን በረከት ያድልልን ያሉት ብፁዕነታቸው ለገዳሙ ማኅበረ መነኮሳትም መጽናናትን ተመኝተዋል። እኔ በሰከንድ ሚሊዮኖችን እንዳገኘው ሁሉ በሰከንድም ብዙ ሚሊዮን የሚያወጣ ሀብት አጥቻለሁ። ነገር ግን ከእግዚአብሔር ጋር በመሆኔ ሁሌም አሸንፋለሁ፣ እንጦጦ ኪዳነ ምሕረት በየወሩ አልቀርም። አትሌት ሺህ አለቃ ኃይሌ ገብረ ሥላሴ በማኅበረ ቅዱሳን የሕዝብ ግንኙነትና ትብብር አገልግሎት ማስተባበሪያ ትናንት ሰኔ 15 ቀን 2017 ዓ ም በተዘጋጀው የድኅረ ግቢ ጉባኤ ምሩቃን መርሃ ግብር ላይ አትሌት ኃይሌ ገብረ ሥላሴ ተገኝተው ያላቸውን ልምድና ተሞክሯቸውን ለወጣቶች ባጋሩበት ወቅት ከልጅነቴ ጀምሮ በኦርቶዶክስ ተዋሕዶ በፈሪሃ እግዚአብሔር ያደግኩ በመሆኔ ለስኬቴ መሰረት ነው ብለዋል። የሁለት ኦሎምፒክ የድል ወርቆቼን የሰጠሁት ለእንጦጦ ኪዳነ ምሕረት ነው፣ በየወሩም አልቀርም። እርሷ ለእኔ ብዙ ነገሬ ናት። ከእግዚአብሔር ጋር ያለ ሰው ሁሌም አሸናፊና ጠንካራ ነው ያሉት አትሌት ኃይሌ በተለይም ዛሬ ለደረስኩበት ደረጃ ያገዘኝ በእግዚአብሔር ላይ ባለኝ ከፍተኛ እምነት እንዲሁም ጠንክሬ በመስራቴ ነው ሲሉ ተናግረዋል። እኔ በሰከንድ ሚሊዮኖችን እንዳገኘው ሁሉ በሰከንድም ብዙ ሚሊዮን የሚያወጣ ሀብት አጥቻለሁ፣ ነገር ግን ከእግዚአብሔር ጋር በመሆኔ ሁሌም አሸንፋለሁ ሲሉም አክለዋል። እናንት ወጣቶች በውስጣችሁ ባለው አቅምና ኃይል ልትሰሩበት ይገባል። ለዚህም በመጀመሪያ ራሳችሁን ማሸነፍ ይጠበቅባቸዋል። ለስራችሁ ዲሲፕሊንም መታመንና መታገል አለባቸው። ይህም በሕይወቴ ላሳኳቸው ስኬቶችና ላስመዘገብኳቸው ተጨባጭ ውጤቶች ጠቅሞኛል በማለት ተሞክሯቸውን አጋርተዋል። ሁላችንም በሕይወታችን ውስጥ የእግዚአብሔርን አስርቱ ትእዛዛትን ማክበር እንዲሁም ራሳችንን በማወቅ የምንፈልገውን ስኬትና ዓላማ ማሳካት እንችላለን በማለት ገልጸዋል። በመጨረሻም ከማኅበረ ቅዱሳን የተበረከተላቸውን የፍቅርና አክብሮት ማስታወሻ ከማኅበሩ ዋና ሥራ አስፈጻሚ መምህር ዋሲሁን በላይ ተቀብለዋል። ሄላ ቲዩብ ይህን መረጃ ወደ እናንተ በዚህ መልኩ ይዞላችሁ ቀርቧል። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ላይ በተፈጸመ ግድያ ሄላቲውብ እጅግ ያዝናል። የሰማያታቱን በረከት ያሳድርብን ይቆየን። ወስባሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።